እቺ ልጅ ይዟል ተባለ ቆንጅ ልጅ ይዟል ምናምን። እንዴት ትንሽ ነፍሷል። መቼም ልጅቷ ፓምፐርስ አረገች ቶቶ ስጠባ ትታይ። በቃ ስማርት ነች ማቾ ነች ቆንጆ ነች ብዙ ነገር እንደውም በጣም ነው የምትመክረኝ። ቱ ቢሆነስ ብዙ ነገር የምታስተካክል የምትመክረኝ ጭንቅላቷ ራሱ ነው የሚገርመኝ ማለት ነው። ጭንቅላቷ በጣም ነው የሚገርመኝ በጣም አንቺ ግን እድሜሽ ሰላሳ አምስት ነ አርባ ነሽ ይላታሉ ራሱ ስናወራ፣ ምክሮቿ አርባ ነሽ ወይ አምሳ ነሽ እንደ እድሜሽ ስንት ነው? ነው ብሪሊያንት ስማርት ነው። ከዛ እሺ፣ ምን ላደርግ አሁን፣ እሺ፣ ምናምን እና እሱ ወፍራም ሲባል ቀንሽ ያሳዩቸው አንድ ፍሬ ልጆኛ ያሳዩ። እሺ፣ ስለዚህ ተኩ ከዛ ምንም ላምጣ፣ ፌክ ነው የሚይዘው፣ ብር ፌክ ነው፣ ድሃ ነው። መኪና ሲገዛ የተከራይቶ ነው።